ንድ ብሔረሰብ እና ብሔርና ህዝብ ምን ማለት እንደሆነ ራሱ አናውቀውም እኮ ዋትስ ዲፍረንስ እሱ ሳናውቅ፣ እኔ የህዝብ ተወካይ ነኝ፣ እኔ የብሔር ነኝ፣ እኔ የብሔረሰብ ነኝ እያልን ተሰብስበን ያችን ደግሞ ከመሬት ጋር ያይዘናት ልንወያይ አንችልም። ውይይት የሚባል ሊመጣ አይችልም። የምንወያየው እኮ መጀመሪያ ኢትዮጵያ የሚባል ኤንቲቲ አለ ለሁላችንም የሆነ ግን እዚህ ኢትዮጵያ የሚባለው ኤንቲቲ ውስጥ እንዴት አድርገን ፌር የሆነ ዴሞክራቲክ የሆነ ሲስተም እንፍጠር በሚል ላይ ነው መከራከር የምንችለው የሚገባም እዚያ ላይ ነው እንጂ ይቺ የኔ ናት፣ እኔ ነኝ የምመራት፣ ይችን እኔ እንደፈለግኩ አደርጋለሁ፣ ስፈልግ እኔ ስፈቅድልህ ትኖራለህ፣ አለዛ የለህም፣ ይቺ ደግሞ የኔ ናት እየተባባል ልንወያይ ገና ልንጀምር እራሱ አንችልም። ውይይት ልንጀምር ሁሉ አንችልም። ይሄ ሀገር ቆርሰን ልንካፈለው የምንችል ሀገር አይደለም። እኔ እንደዚያ ቢሆን ደስታውን አልችለውም ነበር ሰው ከሚሞት ብያታለሁ። ሰው ከሚሞት አሁን ከዚህ በኋላ እንደገና ሌላ ሰው ከሚሞት አንድ ሰው ለምን ይሞታል? ተስማምተን በቃ እንዳንገዳደል አብረን መኖር ስለማንችል ከተባባልን ማለት ነው እንዳንገዳደል አንተ ስለምን ትሞታለህ? እኔ ስለምን እሞታለሁ? ልጆቻችን ስለምን በቃ እዚች ጋር እንክፈላትና ከዚች በዳር አንተ ከዚ ተባብለን የምንለያይበት ፎርሙላ ቢኖር እኔ ደስታውን አልችለውም። ምክንያቱም ማንም እንዲሞት ከዚህ በኋላ አልፈልግም። ማንም እንዲገዳደል አልፈልግም፣ ከዚህ በኋላ የለበትም በፍጹም። ግን ይሄ ሀገር እንደዛ ነው የተሰራው እንደዛ ነው ወይ የተዋለድ ነው? እንደዛ ነው ወይ የተሰባጠር ነው? አሁን ያለንበት አሰፋፈራችን ይመቻል ወይ እንደዛ ለማድረግ? ለቅመን እዛ እያንዳንዱን ለቅመን ወደዚህ ይህን ለቅመን ወደዛ ማድረግ እንችላለን ወይ? የተቀላቀለው ሴት የት ሊደርስ ነው?